ነው የምናመልኩም። ማስረጃ ላሳይህ መጽሐፍ ቅዱስ አሳይህ። አታመልኩም አለንና ማስረጃ፣ ግን ከመጽሐፍ ቅዱስ ነው የምፈልገው እያለ ነው መጽሐፍ ቅዱስ አብርሃም የኢስሐቅ ያዕቆብን አምላክ እንደምታመል ከመጽሐፍ ቅዱስ አሳይ። አዎ የአብርሃም የኢስሐቅ ያዕቆብን አምላክ ያናንተ አምላክ ነው የምናመልከው። የኢየሱስ ክርስቶስን አምላክ ጭምር የኢየሱስ ክርስቶስ፣ የኢየሱስ ክርስቶስን አምላክ ነው የምታመልከው? አዎ የነብያትን ሁሉ አምላክ ነው የምናመልከው እኮ መጽሐፍ። ስለዚህ አሁን አንተ እያልከኛለህ፣ አሁን መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ያለው አትቀይር። ቆይ እኔ ነቢያት ስምን ነው ከዛ ላይ አወጣለህ

እነዚህ ነብያት የሚያመልኩትን አምላክ ነው ወይ የምታመልከው? ያን አምላክ እዛ የተጠቀሰው ነው የመጽሐፍ ቅዱስ ላይ የአምላክን ባህሪ ተቀያይሮ ልጽ አ ስለዚህ ነቢይ ተረጋገቀ ስበል፣ ልጨርስ እንጂ አታስጨርሰው። ሳቢ ልጨርሰው ኮንኮረድ። ስለዚህ አብርሃምን፣ ይስሐቅ፣ ያዕቆብ እነዚህን ነብያት ለምን ጋዜጣ ላይ ተጠቅሶ አላገኝም? ለብበል ከመጽሐፍ አንጻር ያለውን ነገር እንዲገለጸለህ እንዲበራለህ ማለት ነው። መጽሐፍ ቅዱስ ላይ አብርሃም ኢስሐቅ ያዕቆብ ይላሉ። እነዚህን አምላክ ታመልካለህ ይባል፣ አዎ እነዚህን አምላክ ይላሉ። ስለዚህ መጽሐፉ ላይ የተጠቀሰውን አምላክ ይህን ራሱ ነው የምታመልከው። ላ እንደዛ ማት አደላ እነዚህ ነቢያቶች ሂንዱይዝም የሆነ ሰው ሊሆን ይችላል፣ ቡድሂዝም ሊሆን እምነት የሌለው ሰው ይሆን። የአብርሃም ኢስሐቅ ያዕቆብን ብሎ አነሳለኝና እነዚህን ስም ቢያነሳ የነዚህን አምላክ እኮ ነው ማመልከው ብለ ችግር የለው። ያ እነዚህ ሂንዱይዝሞች የያዙትን አምላክ ነው ወይ አደለ? ኧረ በጭራሽ። ኦኬ መጽሐፉ ላይ ያለውን ነው ወይ ላይ አደለም

እኛ የአብርሃም ይስሐቅ፣ የያዕቆብ ይስማኤልን አምላክ ይህን ታላቁን አምላክ አንዱን አምላክ ነው የምናመልከው ያ አንድ አምላክም አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የሌለበት የአንድ አምላክም ዘላለማዊ ህያው ነው፣ በህያውነቱ ላይ ሞትነት የሌለበት የአንድ አምላክ መለኮት ብቻ ነው ባህሪው፣ በመለኮትነቱ ላይ ሰውነት የሌለበት አምላክም ነው። ሰው ነው ብለ አይገለጽም። የአንድ አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ ብለ መጣ ብሎ ሂሳብ የለም። ያ አንድ አምላክም ሁሉን ማድረግ የሚችል ቻይ የሆነ አምላክ ነው። እኔ ከራሴ አንዳች አንዳች ላደርግ አይቻለኝ የሚል አምላክ የለም እዚህ ዓለም ላይ። ያ አንድ አምላክ ጠባቂ ነው ፍጥረታትን ሁሉ። በጠበቃው ላይ እንቅልፍ የለበትም። በፍጹም አያንገላጀምም። ጭራሽ አሽ ከላይ ሻሃዳ የሚል አለ እያላቸው ነው። ኒውቶን አንሱት፣ ሻሃዳ የሚል ሰው አለ አለ እሺ ዮሐንስ ከተል ካለሽ አለ ይያለ ኮሜንት ላይ አለ ሰዓለ ማለት አለ ኔታቸውን እሺ፣ ከጨረስ አሁን እሱ አንተ ተናገረ ከጨረስ እኛም እናመልከው ማለት ነው። የአብርሃምን ነው ያዕቆብን አምላክን ነው የምትሉ ከሆነ እሱ በቁርአኑ ያለ ያስተምረው ነው ነው አብርሃም የተቀጠቀሱት ነቢያቶች በሙሉ መሬት ላይ ብናወልዳቸው የሉ ከመጽሐፍ ቅዱሱ ጋር አይገናኙ። ስለዚህ ሰዎችን መታታ ለምሳሌ አይሁዶችን መታቱ ሊሆን ይችላል። ለምሳሌ ለምሳሌ በቁርአን በቁርአን አብርሃም ልጁን መስዋዕት አድርጎ ያቀረበው ማን ነው? አይደለም ጥያቄ አብርሃም፣ ይስሐቅ፣ ያዕቆብ አይደሉም ካለው በኋላ አብርሃም ያቀረበው ማን ነው? ምን የታረደው ማን ነው የሚለው አይደለም? ማስረጃ አብርሃም እንዳልሆነ አሳየ። ደስ ያለ ህጥብ ለእመን ችግር የለውም። ይስሐቅና እስማኤልን አወዳድር ላይ ሳይሆነ ሆነ አብርሃም ይስሐቅ፣ ያዕቆብ እነዚህ ቀደምት ነብያት እነዚያ ነብያቶች እንዳልሆኑ ማስረጃ ስጠን። ችግር የለው። እንዳውም እንደ መጽሐፍ እነዚህ ነብያት የሆነ ነው የምናገኘው። እሺ፣ ላስረዳ። ያምላክ መባረክ አዳ ያምላክ መባረክ በመስረቅ በማጭበር ሊገኛል ብለህ ታምናለህ? ወይንስ አምላክ ራሱ ነው መርጦ የሚሰጣል? የአምላክ መባረክ ምን ማለት ነው? አምላክ የሚባርከው ነቢያት እርሱ ነው አይደል? የሚባርካቸው እና የሚመርጣቸው መባረክ ሌላ ነው መምረጥ ሌላ እሽ፣ እንደሚለያዩ ማስ መምረጥ እና መባረክ ብሌሲንግ እና ቹዚንግ ይለያያል። አውጣና መጽሐፍ ከዚያ ላይ አስ አሁን ላወጣልህ አልችልም። ይኸውልህ ፎሎወሪ ትንሽ ስለሆነ ላወጣልህ አልችልም። በቅድም ጀምሮ በፍልስፍና ነው ቅደም ማስረጃ ስጠይቀው አላቀማ በጨበጣ መዋየት የለብህ ጋ ለምታወራው ነገር ማስረጃ ይዘህ ነው አንተ ላወጣልህ አልችልም። ግንስ ግንማ ፍቺ እሰጥሃለሁ አናግራለሁ ቅድም ፈታ ስለ ማርያም በማን የፈታህ አልኩት እኔ ራሴ ነኝ ምፈታዋል እኔ ከራሳቸው የተናገራቸው አይከብድም ስለ ሃይማኖት። ማስረጃ ስጠኝ። የእኔ እራሴ ማስረጃ ነኝ እኔ እፈታለሁ። ከላይ ያላቸው ሰዎች ዐለይኩም አሰላም። ከአንድ ጥያቄ ነበረኝ። ጥያቄ ማለት ነው ሴት ልጅ ቀብር ዝያራም ዘየር አችልም አረን አንኔ እና አሁን እኔ እናቴ ከሞተች የት እንደተቀበረችም የት እንዳለችም አላቅም። ሀያ አመት ምናምን ወኛት ሄጄ ያን ቀብር ዝያራ ብዘይር ችግር አለው? ምን ያደርጋል? ጥቅሞ ምንድን ነው? ንገሪኝ እስኪ። እዛ ብትሄጅ አሁን አንቺ ሀዘንሽ ነው የሚነሳው። ነብያችን ሰለላሁ ዐለይሂ ወሰለም፣ በነገራችን ላይ የቀብር ዝያራን ሴቶችን የከለከሉት ለእርሷ ከማዘን አንጻር ነው። ብትዘይር ባትዘይር የሚጎዱት የሚጠቀሙት ነገር የለም። ነብያችን ሰለላሁ ዐለይሂ ወሰለም ግን ሴት ልጅ ከወንድ ልጅ በባህሪዋ የተለየች ነች። ምንድነው ባህሪዋ የሚለያት ከተባለ በጣም ተሰባሪ ነች፣ አዛኝ ነች። ይህ ሁላችንም የምናምነው ነገር ነው። አንድ ሰው በሞተ ቁጥር ማረጋገጥ ትችላላችሁ። ወንድ ልጅ ምናልባት ከጓደኞቹ ጋር ጠዋት ሰብሰብ ብሎ ጋቢውን ለብሶ ምናምን እንደዚህ በቃ እንትን ይል ይችላል። ሴት ልጅስ ምናልባት ራሷን ስጠል ወርቅ ትችላለች። አባትሽ ሞቷል ተብላ ቢነገራት ቀኑ ሙሉ ስታለቅስ ትኖራለች። ባስታወሰች ቁጥር በዋ ቶሎ ቅርብ ነች። ይህ ነገር በሴት ልጅ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ስለሚያውቁ ዳግም እየሄደች የአባቷን የወንድሟን የእናቷን ቀብር የልጇን ቀብር እያየች ልቧ ዳግም እንዳልደስ እየታደሰ እንዲሰበር አልፈለጉም። ከዚህ አንፃር ምን ታድርግ ታዲያ አሉ። ቤቷ ሆና ዱዓ ማድረግ ትችላለች። ወንድ የሚያደርገው ሁሉ ታደርጋለች። ኢስቲግፋር፣ ሰደቃ ታደርጋለች። ወንድ ልጅ በባህሪው ወንድ ልጅ ጠንካራ፣ ደንደን ያለ ደረቅ ያለ ቦታችኋል በይሄድ ምናልባት ቀብር እንደሷ እንደዚህ የሚያዝንበት ያኛ ክንት ላይኖር ይችላል።

በብዛዛ ወገኖቻችን መተም ያው ከጭለማ ወደ ብርሃን በአላህ ፍቃድ ሰበቡ ሆኖ አንተም እንትን ያደረጋቸው ነው። እኔ ጥያቄ ያለኝ እነዚህ ወደ ጭለማ ብርሃን የመጡት ሻሃዳ ሲይዙ ድንገት ቀናቸው ከመጡ ቀጥታ ወደ ጀነት ነው የሚገቡት ወይስ የተለየ ጀነት አላቸው? ሱ አሉ ጥያቄ በጣም ጥሩ። አንድ ሰው ስለ ብናንተ ቀብለው ሻሃዳ እንደያዘው ወዳ ቢመት ወዴት ነው የሚሄደው ለሚለው ሙስሊሞች ወደ ገነት ነው የሚሄዱት የሚለው የአላህ ስብሃነወተዓላ ቃል ነው። በነርሱ ላይ ይሄ ነገር ተከስቶ ነበር። የሚገርማቸው መቼ ካላቸው፣ በነቢዩ ሰለላሁ ዓለይሂ ወሰለም ጊዜ በነቢዩ ሰለላሁ ዓለይሂ ወሰለም ጊዜ አንድ አይሁድ መጣ። ወዲያው እስልምናን መቀበል እፈልጋለሁ አላቸው። እስልምናን ተቀበለ። ወዲያው ከጠላት ጋር ጠላት ነቢዩ ሰለላሁ ዓለይሂ ወሰለምን ለማጥቃት የመጡበት ጊዜ ነበር። ወዲያው ተፋለመ፣ ወዲያው ሞት። ይሄ ሰው አልሰገደም፣ አልጾመም። ምንም የሰራው መልካም ስራ የለውም ጊዜ ስላላገኘ ማለት ነው። ወደ ወገን እስልምና ተቀብለ ሰው ሪዶን ኡጃሂደ ፊሰቢልላ አላቸው ከርሶ ጎን እንድንቆም ታዘናል እና ከእርሶ ጎን መቆም ፈልጋለሁ። ወዳ ሰው ተሰው ካቲማ መር አለች መንካን አፍር ከላሚ ላ ደለ ጀና ሉ ነብ ላ ስለም ቃል በቃል የህይወቱ መጨረሻ ላይ ላ ላላ ያለ ሰው እዚህ አመነ ሰው ጀነት ገባ ብሎ ተናገሩ ሰልሞ እስከ ሰልሙ እስከሞተ ድረስ ሰውየው ያለምንም ኃጢአት ነው የሞተው እንዳው

ለነዚያ ለካዱት እንዲህ ብለህ ንገራቸው። አሁን ካሉበት መንገድ ቢቆጠሙ ያለፈ ስህተታቸውን ሁሉ ምርላቸዋለሁ እያለ ይናገራል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እምርለታለሁ እያለ ይናገራል። ወደ እርሱ በተመለሱበት ቀን ሰዎች እንደሚምርላቸው ቃል ገብ በሌላ ቦታ ማንን የካዱት እርሱን አላህን የካዱ ሰዎች ማለት፣ እንዴት ነው የካዱት የሚለው አልገባኝም በጣም

ጥሩ ነው። መጣልኝ አንድ የመጨረሻ ጥያቄ ደግሞ አላህ ሱብሃነሁ ወተዓላ መቼም ህጻን ልጆች ሲመጡ እናትና አባታቸው ወልጅ ይሆናሉና ወደ ጀነት እንዲገቡ እናቶች አባቶች ይጠይቃሉ። ህጻን ሲሞት ሰዎች እንደዛ ደግሞ እኔ አላህ ሱብሃነሁ ወተዓላ ከመጣብኝ ሲሞት በተለይ በዚህ ኑሮ ላይ ደግሞ ሴቶች አሉና እዚህ ደግሞ በምድር ላይ ደግሞ አንድ ሁለት ሶስት ሚስት ያገባለ ወይም ከዛ በፊት አለ። የትኛው ሚስት ጋር ነው በጀነት ጋር ይገናኛሉ ሚስቶች? በዚህ ላይ ትንሽ ተሳስተር በቀጣዩ አለም አላህ ስብሐነ ወተዓላ የትዳርን ጉዳይ የሚወስንበት ነገር አይደለም። የራሳቸው ምርጫ ነው የሚሆነው ወለኩም ፊሃ ማ ተሽተሂ አንፉሱኩም ይላል። ነፍሳቸው የምትፈልገው ሁሉ አለላቸው ብሏል። ሴት ልጅ በምድር ላይ አብሯት የኖሯትን በኋላ እኔ አልፈልግም ይሄን ሰው ካለች፣ እስማቱ አላህ Subhanahu Wa Ta'ala ያስገድዳል እንዳለው የሴት ልጅ ምርጫዋ ምርጫው ሳታገባ ምትሞት ልትኖር ትችላለች። ስለዚህ ታገባለች። እዛ ጥያቄ መግባት መጋባት አለ እንደ ገነት እንዴት ነው? አሁን እንደ መጽሐፍ ቅዱስም አለ ላሳይ። ከነሱ ጋር ነው እንዴ የሚኬደው? ያው በመጽሐፍ ቅዱስ ላይ ሰዎች በገነት ውስጥ ይገባሉ። ገነት መጀመሪያ ምድር ሲፈጠር ስለ አደምና ሐዋ ማለት ነው። በመጀመሪያ በገነት ነበር አይደል የተፈጠሩት? እሺ፣ ይህንን ታምናለህ? አዎ። በገነት ውስጥ ደግሞ ባልና ሚስት አድርጎ እግዚአብሔር ሲያኖራቸው ነበር አይደል? በኤዶም ገነት ይላል በገነት ውስጥ እግዚአብሔር ባልና ሚስት ያኖር ነበር አይደለ? እሺ። እውነት ነው አይደል? እውነት ነው። ጌታ ሰው ጌታ ዘመንህ እንዲ ባርከው የዛሬው ቀን ያንተ ነው በቃ። እሺ ጥያቄ አለ ይቀጥም። ከላይ ኢየሱስ ጥያቄ አለሽ? አዎ ወንድሜ እንዴት ዋልክ? ሰላም ነው ደህና ነሽ? እዛ ደህና ነኝ። እንትን እኔ የምጠይቀህ ጥያቄ እኔ ሁሌ ጥያቄ ሲኖረኝ እመጣለሁኝ እና በእስልምና አስተምሮ ለጣዖት መስገድ ወይም ጣዖት አምላኪነት ተቀባይነት የለውም፣ አልተሳሳትኩትክሽ እና ግን ደግሞ የመካ ይጎበኛል እንደውም እዛ ቦታ ሄዶ ሰው ከጸለይና ከሰገደ ኃጢአቱ ይሰረይለታል የሚባል አስተምሮ አለ አይደል? እሱ ነገር ከጣሁት አምላኪ ነገፈንሽ አይቀጭም። ለዚያ ነገር ቢሆን አምልኮ የሚሰራው ጣውት አይፈልጭ። ነገር ግን እዚያ ቦታ ላይ ሄዶ እንጂ አምልኮ የሚሰራው ለቦታው ሳይሆን ለአንድ አምላክ ለአላህ። አምላክ በዚህ ቦታ ሄዱና አምልኮ ፈጽም ይላል። እዛ ቦታ ሄዱና አምልኮ ስለፈጸመን ያን ነገር አመለክ ነው ማለት አይደለም። እህ መጽሐፍ ቅዱስ ላይ ዳዊት ምን ይላል? ወደ ወደ መቅደስህ ዙሪያ ይሰግዳለሁ ይላል። ወደ መቅደሱ ዞሮ ስለሰገረና ምልኮ ስለፈጸመ መቅደሱን እያመለከ ነው አይደለም። ቁርአንም ላይ የሚለው ምንድነው? ወደ መካ ዙራቸው ስገዱ ነው የሚለው ለመካ ስገዱና ወደ መካ የተለያዩ ናቸው። ትራ አላህ በቁርአን ላይ ሲናገር ስለዚህ ምን ይላል? ፈወል ወጅሃከ ሸጥረ ልመስጅድ ልሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ አዙረ ስገድ ይላል።

ይሄ ነው አየሽ፣ ወደዚያ አቅጣጫ ይሰግዳል፣ በዚያ ቦታ ምልኮ ይሰራል እንጂ ለቦታው አይደለም። ለቦታው ቢሆን ትክክል ነች፣ ጣዖት ምልኮ ነው። ለዚያ ግን አይደለም ማለት ነው። ወደዛ ዞሮ መስገዱ ጋር አይደለም ጥያቄ። እዛ ቦታ ላይ መገኘት ነቢዩ መሐመድ አስክሬን የተቀበረበት አለ አይደል? ካባ ነው አይደል? አይደለም። በካባ ውስጥ የማንም ሰው አስክሬን የለ። ኖ ኖ፣ ሳውዲ አረቢያ ያለው

አደራችሁን በቤት አምልኮዎች ላይ ውስጥ በመቃብሮች ላይ ቤት አምልኮን አትስሩ እያሉ አስጠንቅቀዋል። ስለዚህ በሚገኘው ውስጥ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀብር በፍጹም የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ለምሳሌ አንድ ሰው ወደ ካዕባ ፊቱን አዙሮ ሲሰግድ እሱ በሚሰግድበት አቅጣጫ እኔ እያለፍኩ ነው። ያ ነገር እሺ፣ እሱ እየሰገደ ባለበት እሱ ሰላቱን አያቁምም፣ እየሰገደ ነው። እኔ በዛ በፊት ለፊቱ ላይ ብቆሚያ ስግደት ወደ እኔ ይሁን። ነገር ግን አንድ ሰው አምልኮ በሚሰራ ጊዜ እንግዲህ ከአምላኩ ጋር ንክክር ማድረግ ነው። ሰላት ብሎ ማለት ከአምላካችን ጋር በቀና አምስት ጊዜ የምንገናኝበት የአምልኮ ስርዓት ነው። አጥራ አምልኮ በሚሰራ ሰዓት አምባ ይታሰብ ዘንድ በዚያ በፊቱ ማለፍ ተከልክሏል። ትኩረቱን እንዳይሰርቅ ሲባል ማለት ነው። ስለዚያ ነው እንዳጠቃላይ በዚያ ስለዞረ ሰውየው ለዚያ ሰውየ እየሰግዷል ማለት ነው ወይ ላ